የሆነ እንትን ግን መጨረሻ ላይ እኔ እኮ ብሩቄ ከነዛ ጋር እንትን ከሚል እንደው ነዛ ናቸው እንትን ያሉት እነዛ ሴቶቹ ጋር ምናምን እዛ አንዷ ደግሞ ጎረራይ ተላጠች እን ተላጠች። ከዛ ዊዘር ሚዘር እኮ ጻፈችለት። አይ እንትንነትም እኮ ሲበዛ የሚያስጠላል አለችው። ተቆጣችው ተጨማለቁ እኮ እነሱ ምናምን አለችው። ተጨማለቁ ወደዛ እንትን በላችው። እኔ እንጂ ጨረቃ ፋሚሊም እኮ ሴት ሲገባ ደሙይን ይንተከተካል። ጨረቃ ፋሚሊዎች እኮ እውነት ይለያሉ ይለያሉ። አዎ ታብታቡን የሚያገባሉ ሴት ሲያው ሴት እኮ ማለት እኮ ሚዲያ ላይ ስለሆነ እኮ ግዴታ ነው። ይሄ እኮ ግዴታ ነው። ሚዲያ ላይ አይደል እንደ ነው። ለምን በተረፈ በትናንትናው ብዙዎቹ ተጨማለቁ፣ ተቀጡ ሲል እሱ ሺህ የሚያዘው ዝም ይላል። እሱ ቢሆን እኮ ያንከባልሉታል ነበር እኮ ምን ያደርግ ለሴት ልጅ ክብር እንዳለው ታውቂያለሽ። ምን እሱ አዎ። ግን እነ ጊፍተሮቹ ምናምን ወይዘር ራሱ ስትቆጣው ነበረ። ሲጀመር ደግሞ እሱ ሼር ከያዘው አለ ማስገባት። በቃ ምን ያመጣልሽ ምን አባቷ

ቆይ፣ ጸጉራቸውን ካወለቁማ ሚዲያ ላይ ጭራሽ አይመጡም። እንዴት ጦጣ ዝንጀሮን ይመስሉ። ልጁ እኮ ነው፣ ማነው ስሙ የሚባለው፣ አስማተኛው የሚባለው። ማለት እኔ አሁን ተኝቼ ነው። አለማየሁ፣ ወይኔ ጉዲ፣ እናቴ ላይ ዘነበኩ። እኔ አንድ ጊዜ ድግስ ቤት ቆንጆ ሆኜ ሆማኒር ኮፍያውን እናቴ ክትል ታደረግኩልሽና ማን ሊችለኝ አልኩሽ። እንደው አንገቴ ወዝወዝ ወዝወዝ እያረቴርኩልሽና ሞቅ ያለ እውነትሽን ነው። አልተቀጡም ማለች። አልተቀጡም እኮ ዝም ብለው ተለጠውብን ሄዱ እንጂ። እውነትሽን ነው። ከታችም አይገባትም፣ ከዚህ በኋላ አይገባትም። ግማታሞችን ምን ይግማማሉ? እ አለች። እኔ እኮ በናቷኔ ተቀጠቻ አፏን ገብቼ ውስጥ እንደው ቢገባ እስክሪኑ ብልጥጥ አር። እንዴት ዝም አሏት? ለምን ዝም አሏት? ምን ያረጋ? ምን ያረጋ አሉ እነሱም። እንደኔ ከውስጡ ነው እኮ ነው። ቢሳደቡም እኮ አርጎሜ ላሁም በቃ ከሆስፒታል የወጣች አገጋሚ ትመስላለች።

አሜሪካንም ግርድና እንደሆነ አላወቁም እንዴ? አይ እንደው የጨረቃ ፋሚሊ መርፌ መላክ ጎበዝ ነበራቸው። ለምን መርፌ አላኩላትም? ደህና አድርጎ ነበር መውጋት ቂጧን። ይሄ እንደው የራስ ምታቱን የወባውን፣ የምኑን ቀላቅሎ

ወይኔ በእናት የቦሌዎቹ፣ የፒያሳዎቹ መጡ። አትይኝም እንደ ምድረ ዱቄት ብሎ ባለፈው በዛ በኩል ሆና ጆሴ ብሎክን ያንሳለኝ እያለች ነበር። አንዷ ብሎክን ያንሳለኝ ወይ ጉዴ! ሰው ጥራ ቢሉት እራሱ መጣሉ። ይቺ ዱቄት ዱቄት ናቸው እነሱ አመዳ ምንም ጨምሪበታል። ይ እናቴ ወይኔ፣ ብሩክ አለማየሁ የኔ አይሚ ማለት ስርዓታ ድድ ማስጫ ላይ ዝም ብላ እጥር ምጥን ያለች ቅመም ኮሮኒማ የሆነች አለችው እኮ ወላ ስነስርዓት ያላት እናቴ። የወጥ ማጣፈጫው ማን ነው? ቅመም አይደለም። ኧረ በስመ ሃይሚዬ ትናንት እየሻለን ለልጁ ምን እንዳለችው አንበሳ የኔ ጀግና፣ እሺ ጨረቃዬ። ታፕታብ እያደረጋችኋለች እያደረጋችሁ አለች እንደው ነው እኮ የትናንትናው። ቆይ ዶክተር ጋር ሂጅ ታሽጎልኝ ነው እስከማስፈታው ነው እኮ ታፕታ ያደረኩት በአምስት እጅ እንኳን በአምስት ሰዐት አይደለም በግርሽ ሰዓት ራሱ ታፕታ ብታደርጊ ብሩክ አለማየሁ ነበረ ጋሽ ነበሩ ጋሽ ነበሩ፣ ለጊዜው ከሀገር ወጥተው ነው እንጂ ነበሩ። ዲፕተሪ ደርሳለች እንደሚለው ማለት ነው። ወላሂ ዲፕተሪ መታል። በጣም እኮ ነው የሚተማመንባቸው። ጌታ ምስክሬ ነው። ኩራኖ ብሩኬ አደለም ዳኒን ነው ምንሽ። ብሩኬ ማ እንዴ እንደውም አልመጡም። ዳኒ የቱ ነው ድክመቴ ነው ኦኬ፣ ድክመቴ ዳኒ ድክመቴ ነው። እቺ ደግሞ አዎ አለች። ዳኒ የጽጌ ባል ነው። ድክመቴ አልመጣም። ኖ ኖ ኖ፣ እሱ የምለው ጊፍተሬ እየመጣች ነው የሚለው እኮ ድክመቴ ነው። አዎ፣ እንትና ደግሞ አቃጠለን አቃጠለን እንጂ የጨረቃ ፋሚሊያ ማናቸው ናቸው፣ አላቃቸውም አላለም። ዳኒ ነው ነገር፣ ታወር አስገብተን እንድታቅ ማድረግ ዳኒ የጽጌ ባል ነው እንደዛ ያለው። አላወቃቸውማ የጨረቃ ፋሚሊዎች እና ገና ሁለት አንድ ሲወርድ አይኑ ፈጠጠ። ሁለተኛ ሲወርቅ ሊሮጥ ነበረ። አይ ወላ ምን ይሮጣሽን ረገረግ፣ ሊበላው ነው በይኝ እንጂ በጣም ደነገጠ እኮ። ኦማይጋድ እነዛ ራሱ እኮ ሲጎርሩ ማለት ነው፣ ሲያዩት አንበሳ የወረደውን አሉና፣ ከዛ ሊረታ ብለው ነው እንጂ ወላ ምድረ ዶንያ ሁሉ እንዳለው አሁን ዳኒ እውነት የጨረቃ ፋሚሊ የእኛ ልጆች እኮ የማይገቡበት የለም እኮ ጥልቅ ነው ሁሉ ቦታ እኮ ለምን አቅም፣ ጽጌ ልብሷን ያስመረቀች ዕለት ብሩኬና ሀይሚ ሄደ አልነበረ የጨረቃ ፋሚሊ? ኧረ ከዛ በኋላ ራሱ ግሬሶች ብቻ አደሉም እኮ ሰብስክራይብ ያደረጉት የጨረቃም ናቸው ወይ አዳምጭኝ አዳምጭኝ። የውልሽ እንደውም የጨረቃ ነው የበለጠ ከግሬስ የበለጠ የጨረቃ ፋሚሊ ነው አሉ እንትኑ በጣም የወጣው እና ዳኒ ነው። ጨረቃ ፋሚሊ ማን ያለው ንእንትኑ ምንድን ነው እንትኑ እንትኑ ወደ ላይ ወጣ። ምኑ ምኑ ላይካቸው የጨረቃ ፋሚሊ ላይካቸው ኦቨር ነው ብታይ፣ እና እንደገና ደግሞ ሲገርምሽ ማለት ነው። ሁለተኛ ሲቀጥል ደግሞ ማለት ነው ሀይሚና ብሩኬ? ሚዲያ የጽጌን ሚዲያ አይደለም። እንዲያስደመሙት እንዴት እስከዛሬ ውሸታም በይው ውሸታም በይው ውሸታም በይው። አሁን ታያል። ቀምረውለት ቁጭ ብለው ይጠብቁታል። ዳኒ ይገባል። የጨረቃ ፋሚሊ ማንነቱን እንደ እንትናን በርክ ከቁጭ ያደርጉታል። ማነው እሱ ድንጋይ በጭንቅላቱ አሸክሞ የቃልዬ ጓደኛ ሞልሶ የቃልዬ ጓደኛ ተረቲ ቃልዬን ይቅርታ እንደ ጠየቃት ቪዲዮ ሰርተው ቲክቶክ ላይ ተቆርጦ ቀንጭላቱ። እሷ ደግሞ ትናንትና ያየኋት በደንብ አላየኋትም። እነሱ ኮ እየሰሩ ነው ኮ ስራ አውቀው ኮ ነው። ሁለት መስሎት አዳሜ። ቃልዬ ቃልዬ፣ ጀግናዋ ጀግና ሃይማኖት ታደሰ ብቻ ነች። ከሴት እግዚአብሔርን የውልሽ እንዴ እና ማይዋሽበት ሩታም ጀግና ነች። ለአላማዋና ለንትኗ ወደኋላትን የውልሽ አይደለም ሴት ልጅ ማለት ነው። በኮንፊደንስ በኮንፊደንስ ማንኛውም ጀግንነቷን ካሳየች ወኔ ስላለን እንደግፋለን። እና ቆይ ሃይማኖት ታደሰ ህግ ምናምን የሌላ እንደዚህ የተዘበራረቀ ላይ ተሻታቂ ያለሽ እንደ ቆፍጠን ያለ የጀግንነት ብራንኮ የጀግንነት ስራ የጀግንነት አረ እባክሽ ሃይሚን እዚህ ውስጥ አትተከታይ። ሚኒስት እሷ በቃ የሀገር መሪ። እኔ በቃ ሃይሚንና ሀቢባን በቃ ቤት ታየውን በቃ አንድ ናቸው እነሱ። እኔ ሃይሚን መጋኛ ከመታሰው ጋራ ምች ከመታው ሰው ጋር አትደባልቂ። እንትና ሀቢባ ሀቢባ ሀቢባ ማለት የሀገር መንግስት ሆናለች። የሚቀጥለው እኮ ተመራጭ አቢባ ነች። ምንድን ነው ለምን? ምንድነ ሀቢባ ምንድነው የምሰራው? አታቂም ስደተኛ ሆነሽ ያው ሀቢባ ጀግናዋን። እኔ አላውቅም። እኔ ምንም አላውቅም። ሀቢባ ማለት ሙስሊሙስሊሟ ናት። አጠር ያለችው ቀይ ፀጉሯን ዊግ የምታደርግ በጣም ለልጆች ለስደተኞች የምትከራከር፣ ለወንድ ልጅ እንዳትገዛ፣ በቃ ሴት ሴትነቷን ያስከበረችው እሷ ልጅ። ኦልሬዲ በስደት ያሉትን እግዚአብሔር ነው። ጎበዝ፣ የኔ ጀግና ማርያምን ሀቢባና ሀይሚ ማርያምን ከአላማቸው ሀቢባ ቦምብ እንደሚወርድባት ሊጥሏት እንደው አልሰበር ያለቻቸው ጀግና ሴት ብትሆን ሀቢባ ነች። ፈጣሪ አይጣልሽ። ሰው ቢትንሽ ፈጣሪ ያነሳሻል። ጀግና ስንቴ ብታይ ፎሎዋን እንትን ይሉባታል፣ ያቃጥሉባታል። ስንት ጊዜ እንትን ይሏት መልስ። ሰው ደግሞ የሚወዷት በቃ ያነሷታል። አረ፣ የታት ቤታቸው ቢቃጠል ባሏ ራሱ ሸበላ ርዝመቱ እሷ፣ በቃ ጥር ምጥን ያለች ኮሮይኑ ማነች? ውጥር ምጥር ናት ወይ? አረ ምን ውጥር እሷ እኮ በእናትሽ፣ ለስደተኛ እኮ በእናትሽ እንትን ጠቅላይ ሚኒስተር ቢሮ እኮ የገባች ነች እኮ። ማርያምን ፌስ ለፌስ እመቤቴ ማርያምን፣ እውነቴን ነው የምልሽ፣ በጣም ጀግና ልጅ ነች። አዎ ሰምቻለሁ፣ እሱንማ ሰምቻለሁ። ነብር ነች፣ በታይ ነብር እሷም የማዳብ ቅመም ነበረች። ገባሽ? ከዛ ወጥታ ነው እግዚአብሔር ይኸውልሽ ጀግና ሴት ጀግና ወንድ ጀግና ሴት ገጥሞት ነው ባሏ ራሱ ጎንደሬ ቆፍጣና። ማርያምን አርግላቸው። አረ ከለፋሽ እኮ የማይቀር ነገር ነው። ከለፋሽ ፈጣሪ ልጅ ሴት ልጅ ይኸውልሽ፣ አንዳንድ ወንድ መልክና ዳንዴ ምናምን እየተከተለ ለሀጩን ያዝረከርካል። አንዳንድ ደግሞ ቆፍጠን ያለች ሴት ደግሞ ተራራው ላይ አድርሳት አስከብረዋለች። አረ ይሁን እባክሽኝ። ሴት ሴት ጌትም ትሄድ ጀግና ናት። ምናልባት አንዳንድ ማራራራራአንዳንድ እንዴ፣ ዛሬ ጊዜ በፎቶ የሚያፈቅር ሁሉ በስቶ፣ አንቺ ደግሞ ሴት ሴት አሉ። ሴት ሴት የሚሸጡ አሉ። ከሴት ሴቶች ደግሞ ሌሎች አሉ ደግሞ የሚያሰድቡ ታብታብ እያረግሽ ነው እንዴ? ለጊዜው እንግዲህ፣ ያው ከብሩክ አለማየሁ የተረፈ የታብታብ እጅ አለ። አሁ አርግላት አርግላት መናች ታብታብማ እናርግላት። የኔናት ሰው ሁሉ ወዴት ሄደ? የት ሄዱ ሰዎች? እኔና አንቺን ለፍላፊ አድርጎ ባለቤትየዋ ራሱ የለችም። በቃ ዝም፣ በእኛ እንቀደድ እባክሽን። ያው እንደ አመላ ሰው ሪከርድ ያሉት ሪከርድ ያርጉን እኛ የሚቀደል ያርጉ በተለይ ቲጂን እያሞገስኳት አንበሳዬን እያሞገስኳት እንደውም ይልቀቁት የኔ አንበሳ ኧረ ተያቸው እባክሽ በሬ ጅብ ወለደ ሲባል ወለደ የሚለውን ምን አባቱ ነው እንጂ ስልኬ ነው ታብታ ባላረግ ያለው ታብቶ ቦ ይልቀቀውና ፋሪ ልኩላቸዋል ይዘው፣ ብር ይሆን ምን ይሆን አላውቅም፣ ዶላር ይሆን